ጤና ይስጥልን ክብራትና ክብሯን ከእናንተው ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁ አጫጭር ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል እስከ ፕሮግራማችን ፍጻሜ ቆዩ ላይክ ሰብስክራይብ ሼር ዛሬ ማድረግ እንዳይረሳ በሀሳብ መስጫ ሳጥናችን ላይ የአውሮፓ ምሽቶቻችሁ እንዴት እየሄዱ ነው ስለየክለቦቻችሁም ወይም በወቅታዊ ሁኔታዎች በሀሳብ መስጫ ሳጥናችን ላይ እንደ ሁልጊዜው መልከታችሁ ልታጋሩን ትችላላችሁ እኛ በዚህኛው ጥንቅራችን ሀገራችን ኢትዮጵያን የተመለከተ ጥንቅር ይዘናል። አህጉራችን አፍሪካን እናነሳለን። ከዛ ውጭ በአውሮፓ የመረጃ ሰዓታችን ትልቅና ወቅታዊ የክለቦችን ትልቅና ወቅታዊ መረጃዎች እንነግራችኋለን ፕሪሚየር ሊጉ ምርጡን ምረጡልኝ ብሎ ይፋ አድርጓል እንነግራችኋለን ወይም ምርጫችሁን ትነግሩናላችሁም ከዛ ውጪ በአውሮፓ ትልቆቹ ክለቦች እንደ ባርሴሎና ሪያል ማድሪድ ቤት ያገኘናቸው ትልልቅ የሚባሉ ዜናዎች አሉ የከዋከብት ደረጃ ስለ ክርስቲያኖ ሮናልዶ ምላሽ ተሰጥቶበታል የሰሞኑ ዝግብ አጀንዳ ነበረ ምላሹን በዚኛውም ጥንቅራችን አካተነዋል በተወዳጁ እንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ታላላቆቹን ክለቦች እናነሳለን። የስድስተኛ ሳምንት ሁሉም መርሃ ግብሮች ተጠናቋል። ስለዚህ ያለን ሽርን የሳምንቱን ምርጥ በማድረስ ነው የፕሪሚየር ሊግ መረጃችን የምንነግራችሁ። ከዛ ውጪ ፕሪሚየር ሊጉ እስከ ስድስት ሳምንት በቁጥር እንነግራችኋለን። በቢግ ሲክስ ክለቦች በማንቸስተር ሲቲ በኩል አንድ ተጫዋችን አጥብቆ እየፈለጉ ነው። ፉትቦል ኢንሳይደር መረጃውን ይዞ ወጥቷል። በቡድን ዜና ፊል ፎደን፣ ሪያን ቼርኪ፣ ሮድሪን የተመለከተም ጥንቅር ይዘናል። በሊቨርፑል የመረጃ ሰዓታችን የወቅቱ አነጋጋሪ ተጫዋች ሆኗል። አሁንም የአማካኝ የሰፍራው ተጫዋች ፍሎሪያን ቬልስ ወይኒ ማርክሮኒ አነጋጋሪ ትችት ነው የተቸው ተጫዋቹን ምናልባት መከራከሪያ ሊሆን ይችላል እናነሷለን፣ ትወያዩበታላችሁ። ከዛ ውጪ በሊቨርፑል በወጥ ብቃት ስለሚገኝ አንድ በጣም አስደናቂ የስሎትን ምርጫ እንነግራችኋለን። የሊቨርፑልም ደጋፊዎች እንደሁል ጊዜ እስከ ፕሮግራማችን ፍጻሜ ቆዩ። የመድፈኞቹ የኋላ መስመር ተጫዋች ዊሊያም ሳሊባ ሻምፒዮንስ ሊጉን እንፈልገዋለን ብሏል። የአርኖልድን ወደ ማድሪድ ሄዶ የእሱን መቅረት በተመለከተ ምላሽ ሰጥቶበታል። ከዛ ውጭ ጋዜጣዊ መግለጫ ከእሱ አጠገብ የነበሩት የቡድኑ አሰልጣኝ ማይክል አርቴታም ስለ አውሮፕላኖቹ ሁላ ምላሽ ይሰጡናል። መተው ከሄዱ ቆይተዋል ብለዋል ለአውሮፕላኖቹ የሰሞኖቹ። ከዛ ውጭ በአርሰናል በኩል ሰፋ ያለ ቡድን ዜና እናነሳለን። አንድሪያ ቤርታን ጨምሮ የአርሰናል ወቅታዊ መረጃዎቻችንና ለተየ ቡድን መረጃችን እንደተጠበቁ ናቸው። በዩናይትድ በኩል ተጫዋቻቸው ወደ ቡድን ስብስብ ተመልሷል። ጥሩ የሚባል ዜና ሊሆን ይችላል፣ ግን መጥፎ ዜና ይህን ተጫዋች ሩቨን አሞሪ በማያውቀው ቦታ ማሰለፋቸው ነው። ዩናይትድ አንድ ከባድ ጥረት እያደረገ ስለሚገኝበት ዝውውር እንነግራቸዋለን። ለእኔ ትልቅ ክብር ነው ብለዋል ያሉት ሰው ደግሞ ለዩናይትድ አሰልጣኝነት በመታጨሻቸው ነው። የታጩትን ሰው እንነግራቸዋለን። የማንቸስተር ዩናይትድ ቤት ሩበን አሞሪን ከተኩ በማን ይተካሉ በሚል ጉዳይ ላይ ግን ከወደ እንግሊዝ ሰፋ ያለ አንድ ዳሰሳ ወይም አንድ ጥናት ወጥቷል እንነግራችኋለን ይህንንም መረጃ የስካይ ስፖርት ነው እንዳጠቃላይ እስከ ፕሮግራማችን ፍጻሜ ከቆያችሁ ነኝና ሌሎች የተመረጡ ርዕሰ ጉዳዮችን እናደርሳችኋለን ላይክ ሰብስክራይብ ሼር ማድረግ ዛሬም እንዳይረሳም በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን እያጋራችሁን መልካም ቆይታ ተመኘን የአፍሪካ ዋንጫ ማጣሪያ መጨረሻ ጨዋታ ያለበት የኢትዮጵያ ሴቶች ብሔራዊ ቡድን በዛሬው ዕለት ልምምድ ሲሰራ ነበረ። ሉሲዎቹ በኢትዮጵያን ሰዓት አቆጣጠር ከማለዶ 3 ሰዓት ከ30 እስከ አረፋድ 5 ሰዓት በአበበ ቢቂላ ስቴዲየም ልምምድ ሰርተዋል። ለጨዋታው ልዩ ትኩረት ተሰጥቶ እየተሰራ እንደሚገኝ ነው የፐርፎርማንስ ና የፊትነስ አሰልጣኝ ረድኤት በሪሁን ከአሜሪካ በመምጣት የአሰልጣኝ ቡድን አባል ሆነው ከተቀላቀሉ በኋላ እየተሰራ ያለው። አሰልጣኝ ረድኤት በሪሁን በአሜሪካ ሜጀር ሊግ ሶከር በተለያዩ ጊዜያት የተለያዩ ክለቦች ጋር መስራታቸው ይታወቃል። አሰልጣኝ ረድኤት በሪሁን ትላንት ቡድኑን በመቀላቀል በዛሬው ዕለት ቡድኑን ዝግጅት በተለይም በፊትነስ እና በፐርፎርማንስ ደረጃም ቡድኑን በማብቃት ሂደት ላይ ትልቅ ስራ ሰርቷል የተባለው ሊሶዎች ለውሳኔ ጨዋታ የሚያደርጉት ዝግጅት አጠናክረው ሲቀጥሉ ከረጅም ሰዓት በኋላ እንግዲህ ቡድኑ አንድ ላይ ተሰባስቦ ለዚህ ድል እንደሚሰራ ተናግረዋል። ልሶች በቀጣይ ከታንዛኒያ ጋር አፍሪካ ዋንጫ ማጠሪያ የመጨረሻ የደርሶ መልስ ጨዋታ እንዳለባቸው ይታወቃል። በሀገር ቤት የመጨረሻው መረጃችን ኢትዮጵያ ቡና ዩጋንዳዊን አጥቂ መሐመድ ሻባን ከጃክሰን ማስፈረማቸውን የዩጋንዳ መረጃ ምንጮች አረጋግጠዋል። ተጫዋቹ አዲስ አበባ መድረሱን እና በቀጣይነት በኢትዮጵያ ቡና ፊርማው እንደሚያኖር ይጠበቃል። 27 ዓመቱ ነው። ምናልባት የሁለት ዓመት ኮንትራት ነው በኢትዮጵያ ውስጥ የተለመደው። ኢትዮጵያ ቡናም ለዚህ ተጫዋች የሁለት ዓመት ኮንትራት እንደዚሁ ያቀርቡለታል ተብሎ ይታሰባል። የኢትዮጵያ ቡና ስፖርት ክለብ ይህንን መረጃ እንግዲህ ይፋ ሲያደርጉት እኛ ተከታትለን ለእናንተ ውድ አድማጮቻችን በመረጃ ሰዓታችን የምናደርሳችሁ ይሆናል። ወደ ባህር ማዶ ስፖርታዊ ጥንቅሮች እንሻገር። በቀጣይ የዓለም ዋንጫ ይጠበቃል፣ ቀጣይ ክረምት ላይ ማለት ነው። የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ የ2026 ዓለም እግር ኳስ ዋንጫ ጨዋታዎች ደህንነት የራቃቸው ናቸው ብለው ከሚያስቧቸው ከተሞች እንደሚቀይሩ ተናግረዋል። በሚቀጥለው ዓመት ክረምት ላይ 48 ቡድኖች የሚጋጠሙበት የዓለም ዋንጫ 11 የአሜሪካ ከተሞች ለማስተናገድ ተዘጋጅተዋል። የ2026 የዓለም ዋንጫ ካናዳና ሜክሲኮ አሜሪካ በጋራ እንደሚያስተናግዱት ይታወቃል። የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ በኦቫል ኦፊስ ለተገኙ ጋዜጠኞች ይህ ለዓለም ዋንጫ መልካም ነው፣ እኔ ደህንነቱ የተጠበቀ አይደለም ብዬ ካሰብኩ ወደ ሌላ ከተማ እናዘዋውራለን ሲሉም ለቢቢሲ ስፖርት ተናግረዋል። የዓለም ዋንጫን የሚያስተናግዱ 11 ከተሞች አታላንታ፣ ቦስተን፣ ዳላስ፣ ሂውስተን፣ ካንሳስ ሲቲ፣ ሎስ አንጀለስ፣ ማያሚ፣ ኒውዮርክ፣ ኒው ጀርስ፣ ፊላደልፊያ፣ ሳንፍራንሲስኮ እና እንደዚሁም ሲያትልስ ይጠቀሳሉ። ትራምፕ ጥያቄ የቀረበላቸው በዲሞክራቶች በሚመሩ ሲያትል እና ሳን ፍራንሲስኮ ስለሚካሄዱት የዓለም ዋንጫ ጨዋታ ነበር። ሁለቱ ከተሞች ስድስት ጨዋታዎች እንደሚያዘጋጁ የወጣው ድልድል ያሳያል። ትራምፕ በተደጋጋሚ በአሜሪካ የተለያዩ ግዛቶች የሚታዩ ወንጀሎችን መቅረፍ የአጀንዳው ማዕከል መሆኑን ተናግረው ምናልባትም እኚህ ሁለት ከተሞች ማለትም ሲያትልስ እና ሳን ፍራንሲስኮ ጨዋታዎቹ እንዳይካሄድባቸው ሊያግዱ ይችላሉ እየተባለ ይገኛል። በነገራችን ላይ ውድ ቤተሰቦቻችን ተወዳጁ የእንግሊዝ ፕሪሚየር ሊግ በሊቨርፑል መሪነት ስድስተኛ ሳምንት ላይ ደርሷል። ታዲያ የእንግሊዝ ፕሪሚየር ሊግ ዛሬም በኦፊሻል ገጹ ላይ ከስድስተኛ ሳምንት ምርጥ ተጫዋቾች አንዱን ምርጥ ምረጡልኝ ብሏል። በምርጥነት ያቀረባቸው ስምንት ተጫዋቾችን ነው። በውጩ ደረጃ የ አስቶን ቪላውን ቦዋንዲያ የሲቲውን ኤርሊንግ ብሮታላንድ፣ የፓላሱን ዳኒ ካማዳ፣ የሊድስ ዩናይትዱን ሳን ሎንግ ስታፍ፣ የአርሰናኑን ዴክላን ራይስ፣ የሰንደርላንዱን ሮቢን ሩፍስ፣ የብሬንትፎርዱን ኢገር ቲያጎ እና የብራይተን ኤንድ ሆቭ አልቬኑን ዳኒ ወልቤክ በእጩነት አቅርቧል። ስለዚህ ከነኚህ ስምንት እጩዎች በስድስተኛ ሳምንት ምርጥ የነበረ ምርጥ ሆኖ መመረጥ ያለበት ማን ነው? በሀሳብ መሻሳጥናችን ላይ ምርጫችሁን አድርሱን። በነገራችን ላይ በፕሪምየር ሊግ የመረጃ ሰዓታችን ለየት ያለ ጠንቅር ይዘናል። እስከ ፕሪምየር ሊግ የመረጃ ሰዓታችን ድረስ በድጋሚ መልካም ቆይታ። ሮናልዶን ያስቀረነው እንዳይጎዳ ሰግተን ነው ብሏል ጆርጅ ሄሱስ። የአልናስሩ አሰልጣን ጆርጅ ሄሱስ ክርስቲያኖ ሮናልዶ ወደ ኢራቅ ያልተጓዘው በቴክኒካል ውሳኔ መሆኑን ገልጸዋል። ሮናልዶ አሁን አርባ ዓመቱ ነው፣ ጉዳት ሊያጋጥመው ይችላል ብለን እንፈራለን፣ ለዚህ ነው ያስቀረነው ሲሉ አሰልጣን ጆርጅ ሄሱስ ተናግረዋል። አክሎም ክርስቲያኖ ሮናልዶን ለማሳረፍ አሁን ትክክለኛ ወቅት ነው በማለት ተናግረው ለዚህም እንዳስቀሩት ተናግረዋል። የኢራቁ ክለብ ፕሬዚዳንት ግን ሮናልዶን ይዘው መንቀሳቀስ አለባቸው። ልክ እንደ ባርሴሎና ልክ እንደ ሪያል ማድሪድ ከዋክብቶቻቸውን ይዞ እንደሚዞሩ ሁሉ አልናስርም ይዞ መዞር አለበት ማለታቸው ይታወቃል። በማለዳው መረጃችን ተጫዋቹን ለመተቸት እና ሜሲ ሜሲ እያሉ ለመጮህ የተዘጋጁት የኢራቅ ክለብ ስፖርት ደጋፊዎች ግን ሮናልዶ ለምን ቀረ ብለው መበሳጨታቸውን በማለዳው መረጃችን ሰፊ ሽፋን ሰጠ ነው ነበር። የባርሴሎና አማካይ ፔድሪ የአውሮፓ ሻምፒዮንስ ሊግ ጨዋታ የበቀል ጨዋታ መሆኑን ተናግሯል። የማለሜዳውን የበላይነት የወሰደ ክለብ ጨዋታውን ያሸንፋል ብለዋል። ፔሲጂ ከዓለም ምርጥ ቡድኖች አንዱ መሆኑን የገለጸው ፔድሪ ነገር ግን ምርጡ እኛ ነን የበቀል ፍላጎት አለን ብሏል አክሎም ሁለቱም ቡድኖች ኳስ መቆጣጠር የሚፈልጉ ናቸው ሃንሲ ፊሊክ ከመጣ በኋላ እኛ የበለጠ ደፋር ሆነናል ሲል ተደምጧል እነሱ እኛን ለማጥቃት ይወጣሉ ያ ደግሞ ለእኛ ከመከላከል ይልቅ በጣም የሚቀለን ነገር ነው ብሏል ፔድሪ ባርሴሎና ሻምፒዮንስ ሊጉን ለማሸነፍ ጥረት ያደርጋል የሚለው ፔድሪ ያንን ለማሰካት ትክክለኛው ቡድን አለን ብሏል አክሎም አዝናኝ ጨዋታ ይሆናል ሲል ቃል ሲገባ ከምርጥ ጨዋታ አንዱ ነው የሚሆነው ትልቅ ትርኢት ጠብቁ፣ ብሏል። ምናልባት ለባርሴሎናና ለፓሪስ ሰን ዠርሜን ደጋፊዎች ብቻ ሳይሆን ለእግር ኳስ አፍቃሪያንም ምርጡ ጨዋታ ተብሎ ይሆናል ተብሎ ይታሰባል። ምናልባት ባለፈው ዓመት የሁሉም ምኞት ባርሴሎና ኢንተርን አሸንፎ ፓሪስ ሰን ዠርሜንም ያው ለፍጻሜ ደርሶ ስለነበረ ሁለቱ ቢገናኙ ኖሮ የሚል ነበር። አሁን በምድብ ጨዋታ ተገናኝተዋል። ፔድሪ ስለ ባሎንዶርም ሲጠየቅ የደረጃው በተለይ አንደኛ አነጋጋሪ ነበር። እኔ ለክለቤና ለብሔራዊ ቡድን ትልቅ ዋጋ ያለኝ ተጫዋች ነኝ። ዋናው እሱ ነው ሲል ተደምጧል። የባርሴሎና አሰልጣኝ ሃንሲ ፍሊክ ቡድናቸውም በሻምፒየንስ ሊግ ዋንጫ የመፎካከር አቅም እንዳለው ገልጿል። እኛ ባርሴሎናዎች ነን ያሉት አሰልጣኝ ሃንሲ ፍሊክ ዋንጫውን ለማሸነፍ ተፎካካሪ መሆን እንፈልጋለን ብለዋል። ፒኤስጂ ባለፈው ዓመት ምርጡ ቡድን ነበር። በጨዋታቸው አደንቃለሁ። ለእኛ ትልቅ ፈተና ናቸው። ለጨዋታው ጓግተናል ሲሉ ሃንስ ፊሊግ በጋዜጣ መግለጫ አንስተዋል። አክሎም የጨዋታ አቀዳችንና ኳስ መቆጣጠር ላይ ማተኮር አለብን፣ በምርጡ አቋማችን ላይ መሆን አለብን ሲሉ ተደምጠዋል። ፓርሰን ጀርሜንን ለማሸነፍ ቡድናቸው ቁርጠኛ መሆኑን ያነሱት አሰልጣኝ ሃንስ ፊሊግ በጨዋታው ላይም ምርጥ ብቃታችን እናሳያለን ብለዋል። ይህ ጨዋታ ካሁኑ የበርካቶችን ቀለቤሳ በሆኗል። ያማል ማሻሻል አለበት፣ ተሰጦ ብቻውንም በቂ አይደለም ብለዋል። ሃንሲ ፊሊክ የካታላኑ ክለብ ባርሴሎና የቡድኑ ወጣት የፊት ሰር ተጫዋች ላሚን ያማልን አስጠንቅቀዋል። ላሚን ያማል የተለየ ተጫዋች ነው ያሉት ሃንሲ ፊሊክ ነገር ግን እንደሱ ሌሎች የተለያዩ ተጫዋቾችም አሉን ብለዋል። አክሎም እንደ ተጫዋች ከመጠን ያለፈ ትኩረት ሲያገኝ አልወድም ነው ያሉት እሳቸው። ላሚን ያማል ደግሞ አይደለም ሜዳ ላይ ከሜዳ ውጭ የሰሞኑ አጀንዳ እንደሆነ ይታወቃልና እሳቸውም ስጋት ገብቷቸዋል። በተለይም እሳቸው 18 ዓመቱ ነው የሚያደርጋቸው ጥረቶች ላይ ማተኮር አለበት፣ አሁንም ማሻሻል ይችላል፣ ከዚህ በላይ ችሎታ ብቻውን በቂ ግን አይደለም ሲሉ ተደምጠዋል። አሰልጣኙ አያይዞም እግር ኳስ መጫወትና ማጥቃት ብቻ አይደለም መከላከልም ይፈልጋል ሲሉ ላሚን ያማል ቡድኑን በሁሉ መንገድ ማገዝ እንዳለበት በጋዜጣዊ መግለጫቸው ላይ አንስቷል። የሰሞኑ አጀንዳ እንደነበር ይታወቃል። አርዳ ጉለር የስፔን ላሊጋም ከ23 ዓመት በታች የወሩ ምርጥ ተጫዋች ተብሎ ተመርጧል። በቡድኑ ውስጥ በጣም ቁልፍ ተጫዋች ነው፣ ምንም ጥያቄ የለውም። ከ23 ዓመት በታች ነው የተመረጠ። ውድ ቤተሰቦቻችን፣ በሪያል ማድሪድ ቤት በተለይም የዣቪ አሎንሶ መምጣት ነገሮችን ካመቻቸላቸው ተጫዋቾች ውስጥ አንደኛው እሱ ነው። በቡድኑ ውስጥ በነገራችን ላይ ሊለቅ የሚችልበት ሰፊ ይድል ነበር። እንደውም ካስታወሳችሁ፣ ምናልባትም ካርሎ አንቼሎቲ ቀጥለው ቢሆን ኖሮ በጥር የዝውውር መስኮት አርሰናሎች ተጫዋቹን በውሰት የመውሰድ ፍላጎት ነበራቸው የሚሉ የሮመር መረጃዎች ወጥተው ነበር። በእርግጥ ሪያል ማሬድ ከማስፈረመው በፊት በነገራችን ላይ አርሰናል ሊያስፈረመው በርካታ ጥረት አድርጎ ነበረ ግን አርሰናሎች ዚዳን ሲመጣ እንደማያገኙ ታውቀው ነበረ። አሁን በዚዳን ቁልፍ ተጫዋች ነው። በየጮቶቹ አለ። በዚህም ሳምንት በአትሌቲኮ ማሬድ ይሸነፉ እንጂ የቡድኑን ቁልፍ ተጫዋች ነበር። በእርግጥ አንድ ፍጹም ቅጣት መትበሱ ምክንያት ተሰጥቶ ነበር። ለማንኛውም አርዳ ጉለር የስፔን ላሊጋ ከ23 ዓመት በታች የወሩ ምርጥ ተብሎ ተመርጧል። ውድ ቤተሰቦቻችን፣ ቃል ስፖርት ዩትዩብ ቻናል ለሰዓቱ የተመራረጡ ስፖርታዊ ጥንቅሮችን እያጋረናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪምየር ሊግ ወደ አገኘናቸው ዕለታዊና ወቅታዊ ጥንቅሮቻችን እሻገር በድጋሜ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁን ከቃል ስፖርት ዩትዩብ ቻናላችን ጋር መልካም ቆይታ ተመኘን። ፕሪሚየር ሊግ የስድስተኛ ሳምንት መርሃ ግብሮች ከተጠናቀቁ በኋላ አለን ሽረር የሳምንቱን ምርጦች መርጦ አስቀምጧል። በሶስት አራት ሶስት ፎርሜሽን አሰልጣኝ የክሪስታል ፓላሱ ኦሊቨር ግላስነር ሲመረጡ ግብ ጠባቂ ሮፊስ ከሰንደርላንድ መርጦታል። በተከላካይ ስፍራ አልዴርቲ ከሰንደርላንድ ኦማር አልዴርቲ፣ እንደዚሁም ማርክ ጎዌ ከክሪስታል ፓላስ ማትችል ከክሪስታል ፓላስ ነው የተመረጠው። አራቱ የአማካይ ስፍራ ተጫዋቾች ሳርና ዋርተን ከክሪስታል ፓላስ፣ ራይስና ዶኩ ከአርሰናል ና ከሲት ተመርጠዋል። ፊት መስመሩ ሶስት ተጫዋቾች ዳኒ ዌሌቤክ፣ ኤርሊንግ ብሮታላንድ ና ኢገር ቲያጎ ሲመረጡ፣ መግቢያችን ላይ እንዳልኳችሁ በአሰልጣኝ ዘርፍ ኦሊቨር ግላስነር የክሪስታል ፓላሱ ተመርጠዋል። ምናልባት ምርጦኑ ያልተካተተ ካለ ልታካፍሉን ትችላላችሁ በአሳ መሻሻጥናችን ላይ ፕሪምየር ሊጉ ስድስተኛ ሳምንት ላይ ሲደርስ በርካታ ታክሎችን በመውረድ ካይሴዶ እና ማትቺል ተመርጦ አንደኛ ናቸው። 24 24 ታክሎችን በመውረድ አንደኛ ደረጃ ላይ ተቀምጠዋል። በርካታ ጥፋቶችን በማስተናገድ ሉኪ ተመርጧል። በርካታ ጥፋት ተሰርቶበታል። በርካታ ኳሶችን በመቀበል ሁለት ተጫዋቾች አሉ። የኖቲንግሃም ፎረስቱ ኤልዮት አንደርሰን እና የሊቨርፑሉ ቨርጅል ቫንዳይክ እያንዳንዳቸው 494 ኳሶችን ለቡድን አጋሮቻቸው ሲያቀብሉ፣ በርካታ የገበድሎችን በመፍጠር ጃክ ግሪሊሽ ከኤቨርተን አንደኛ ስፍራ ላይ ይገኛል። እስከ ስድስተኛ ሳምንት በግብ ማስቆጠር ሂደት ላይ ደግሞ በተመሳይ ጃክ ግሪሊሽ በአሲስት ደረጃ ጃክ ግሪሊሽ አራት አሲስቶችን በማድረግ አንደኛ ስፍራ ይገኛል። እስከ ስድስተኛ ሳምንት በርካታ ግብ በማስቆጠር ሃላንድ በስምንት ግቦች ይመራል ቀጥሎ ያሉትን ብናይ በእጥፍ ይበልጣቸዋል የገር ቲያጎ አንቶኒ ሲሚዮኔ ሳር ነ አራትና ሶስት ግብ ነው ያላቸው ሃላንድ ብቻውን በስምንት ግብ ይመራል በርካታ ሙከራዎችን በማድረግ ሃላንድ 28 አንደኛ ነው በርካታ የላማውን የጠበቀ ሙከራ በማድረግ ሃላንድ 13 አንደኛ ነው በርካታ ግብ በማስቆጠር ማንችስተር ሲቲ 14 ደርሷል። በዚህ ሳምንት በርካታ ግብ አስቆጥሯል ስለዚህ 14 በማስቆጠር ከሊቨርፑል ቁጥሩን ወስዶታል በርካታ የማዕዘን ምት በማግኘት አርሰናል አንደኛ ነው 45 በርካታ ቢጫ ካርድ ያየ የቢጫ ካርድ ሰለባ የብራይተን ተጫዋች ናቸው 18 በርካታ ኦፍሳይድ የገቡ ክለቦች ወይም ኦፍሳይድ ጥፋት ያጠፉ ክለቦች በርንማውዝ እና ቼልሲ 13 13 ጥፋቶች አሏቸው ይህ በእንግሊዝ ፕሪሚየር ሊግ እስከ ስድስተኛ ሳምንት ያሉ ቁጥሮች ናቸው። አዳም ዋርተን በዚህ ሲዝን በሊጉ ብዙ ትልልቅ የገበደሎችን ፈጥሯል አምስት ግን አንዱም አሲስት አልሆነለትም። ስለዚህ ተጫዋቹ በልክ እንደ ብሩኖ ሆኗል ማለት ይቻላል። ትልቅ የግብ ዕድሎችን አምስት ፈጥሯል ግን አንዱም በአሲስት አልተመዘገበም። የብሩኖም ልክ እንደዚሁ እየባከኑ እንደሚገኙ ይታወቃል። አዳም ዋርተን በበርካታ የፕሪሚየር ሊግ ክለቦች ቀልብ ሳበ ተጫዋች እንደሆነ ይታወቃል። በርካቶች ይሹታል። ከሰሞኑ ስሙ ከዩናይትድ ጋር በስፋት እየተያዘ ነው። አለን ሺር ደግሞ የእንግሊዝ ፕሪሚየር ሊግ የሳምንቱን ምርጥ 11 ሲመጥ በአማካኝ ስፍራ ላይ ከመረጣቸው ተጫዋቾች አንደኛው እሱ እንደሆነ ይታወቃል። ይህንንም መረጃ ከሁስኮርድን ያገኘ ነው። ማይሰር ሲቲዎች ጆ ኔቬዝን በዝርዝራቸው ውስጥ አካተዋል። የአማካኝ ስፍራ ተጫዋች ግን በክለቡ ፓሪስ ሰን ዠርሜን በኩል ይህን ተጫዋች አሁንም የመሸጥ ምንም አይነት ፍላጎት እንደሌላቸው ፉትቦል ኢንሳይደር አረጋግጧል። ሲቲዎች በቀጣይ ክረምት ላይ ይህንን ተጫዋች ወደ ቡድኑ ማምጣት የሚቻልበት የትኛውንም መንገድ ይጠቀማሉ ነው የተባለው። በተለይም የአማካኝ ስፍራውን በአዲስ መልክ እየገነቡ የሚገኙት ማይሰር ሲቲዎች አይናቸውን ዣኔቬዝ ላይ ጥለዋል። ፊልፎደን በሴፕቴምበር ወር አምስት ጨዋታ አራት የግብ አስተዋጽኦ አለው። ምናልባትም የሲቲ የወሩ ምርጥ ይሆናል ተብሎ እየጠበቀ ነው። በእርግጥ እነ ጀረሚ ዶኩ፣ ሃላንድም በዚህ ደረጃ የሚጠቀሱ ተጫዋቾች ናቸው። ፊልፎደን ግን ይህን ቁጥር ያመጣንበት ዋናው ምክንያት ከአምና ጀምሮ ተጫዋቹ በርካታ ትችት እያስተናገደ ነበረ። ጥሩ ብቃት እያሳየ አይደለም አቋሙ ወርዶ አለ በሚል ጋርዲዮላም ወደ ተጠባባቂ በጥቂት በማይባሉ ጨዋታዎች ላይ አውርደውት እንደነበረ ይታወቃል። እናም ተጫዋቹ አሁን ላይ ወደ ምርጥ ብቃቱ የመጣ ይመስላል። በዘንድሮ ውድድር ዓመት በፕሪሚየር ሊጉም ሲቲ ባለበት የደረጃ ሰንጠረዥ ደረጃ ትልቅ ሚና ከተወጡት ውስጥም ፊል ፎደንን ማንሳት እንችላለን። በአምስት ጨዋታም ሁለት ጎል፣ ሁለት አሲስት አለው። ምናልባት ለሲቲ ደጋፊዎች በዚሁ አጋጣሚ ጥሩ የሚባለው ዜና ሮድሪና ሪያን ቸርኪ በዛሬው ዕለት ከዋናው ቡድን ጋር ለመምድ ሰርተዋል። ዋይኒ ማርክ ሩኒ ፍሎሪያን ቬርስ አሁን ላይ የሊቨርፑልን ባላንስ አጥፍቶታል ብሏል። ፍሎሪያን ቬርስ የሊቨርፑልን የጨወት ስታይል አበላሽቷል እያለ ነው፣ ወይም ባላንሱን አሰቶታል መከላከልና ማጥቃቱ ላይ አምና የነበረው የሊቨርፑል ቡድን ላይ ፍሎሪያን ቬርዝ የለም። ቡድኑ ሲከላከልም ሲያጠቃም ሚዛኑን የጠበቀ ነበር። አሁን ግን ፍሎሪያን ቬርዝ ወደ አስተላለፉ ውስጥ ከገባ በኋላ ቡድኑን ያጫወት ስታይል አበላሽቶታልና የተወሰነ ጊዜ መቀመጥ አለበት እያለ ነው፣ ተጠባባቂ ወንበር ላይ የቀድሞ የዩናይትድ ሌጀንድ ዋይን ማርክሮኒ በወቅታዊ ብቃቱ ዙሪያ ላይ በተጫዋቹ ዙሪያ በሰጠው ሀሳብ፣ በነገራችን ላይ ፍሎሪያን ቬርዝ አምስት የግብድሎችን በመጀመሪያው የአውሮፓ ሻምፒየንስ ሊግ የአትሌቶ ኮማሪ ጨዋታ ላይ ፈጥሯል። ይህም ከክፍት ጨዋታ ነው፣ በነገራችን ላይ እናም ይህ ተጫዋች አምና ከጀመረው ሲዝን አንጻር ካየ ነው በድምሩ በጨዋታ ሦስት ነጥብ ሁለት የግብ እድሎችን ይፈጥራል። ይሄ ከየትኛውም ተጫዋች በላይ ያደረገዋል። በአውሮፓ ሻምፒዮንስ ሊግ ላይ ግን አሁንም እንደ ጥያቄ የሚነሳበት የግብ አስተዋጽኦ የለውም። ዋይን ማርክ ሩኒ የሊቨርፑልን ያጫወት ስታይል አበላሽቶታል እያለ ነው። ትስማማላችሁ ወይ? መልካታችሁን አድርሱን። በዚህ ሲዝን በሁሉም ውድድሮች ባደረጓቸው ጨዋታ ሊቨርፑሎች ዘጠኝ ጮቶች ላይ የተሳተፈው ብቸኛው ተጫዋች በነገራችን ላይ ሜሎሽ ከርኪዝ ነው። ሜሎሽ ከርኪዝ የሊቨርፑል ሁሉም ጮቶች ላይ ተጫውቷል። ሰባቱን በቋሚነት ሲጀምር፣ ሁለቱን ከተቀያሪ ወንበር ተነስቶ ጀምሯል። ስሎት ምን ያክል ተጫዋቹን እንዳመኑት ማሳያ ነው። በነገራችን ላይ አንድሮ ቤርሰን የሰጋው ነገር ነበረ። ካስታወሳችሁ ገና በክረምት የዝውውር መስኮት ላይ በቦታው ላይ ሜሎሽ ከርኪዝ እንደሚመጣ ከታወቀ በኋላ አውቆት ነበር ቦታ እንደሚያጣና ወደ አትሌቲኮ ማድሪድ ሊያመራ ነበረ በኋላም ላይ ግን ዝውውሩ ቀርቶም ለቦታ ይፋለማለሁ ካለ በኋላ አሁን የቡድኑ ቁልፍ ተጫዋች ሆኗል። እሳቸው በተጫወተ ሊቨርፑል በተጫወተው ሁሉም ጨዋታ ላይም ከዘጠኙ ሰባቱን በቋሚነት ሁለቱን ደግሞ ከተቀያሪ ወንበር አስነስተው አስጀምረውት ነበረ። የመድፈኞቹ ኋላ መስመር ተጫዋች ዊሊያም ሳሊባ ቡድናቸው በሻምፒዮንስ ሊጉ መሳተፉ ብቻ አስፈላጊ አይደለም ወይም መሳተፍ ብቻ በቂ አይደለም ብሏል። ፍላጎታችን በሻምፒዮንስ ሊግ መሳተፍ ብቻ አይደለም የሚለው ሳሊባ ዋንጫዎችን ማሸነፍ እንፈልጋለን ሲል ተደምጧል። አክሎም በክለቡ እቅድ እናምናለን፣ ምርጥ ስብስብ አባላትና አሰልጣኞች አሉን ሲል የገለጸው ሳሊባ ዋንጫዎችን ለማሸነፍ ተቃርበን ነበር፣ ነገር ግን በቅርቡ የተወሰኑ ዋንጫዎችን ማሸነፍ እንደምንችል እርግጠኛ ነኝ ብሏል። በጥቂት ዓመታት ውስጥ ቡድኑ ለዋንጫ ቀርቦም ያጣበት አጋጣሚ ያበሳጫል ያለው ሳሊባ በዚህ ዓመት ጠብቁን ብሏል። ብለዋል። ከዛ ውጪ ሳሊባ የተነሳለ ጥያቄ አርኖልድ ወደ ሪያል ማድሪድ ማቅናትን በተመለከተ ነበረ። ከሊቨርፑል ጋር አንዳንድ ዋንጫዎችን አሸንፏል። እኔ ግን እዚህ ከኮሚቴ ሺልድ በስተቀር ምንም አላነሳውም። እዚህ መቆየትና ብዙ ዋንጫዎችን ማሸንፍ ፈልጋለሁ። ይህንን ክለብ እወዳለሁ። ደጋፊዎች የሆነ ነገር ሳልሰጥ መልቀቅ አልፈልግም፣ አልችልም ብሏል። ዊሊያም ሳሊባ ስለ ቴሪ ዳንኤል ሆነሪ መንስቷል። በእርግጥ የለበስኩት የመጀመሪያ መለያ 14 ቁጥር ነበር። ለእኔ እሱ እንደ አርአያ ነበር ማየው እርግጥ ነው እሱ ፈረንሳይ ነው። በአርሰናል ደግሞ ፈረንሳዊ ተጫዋች ስትሆን ትልቅ ትኩረት ትሰጣለ ሲለ ተደምጧል ዊሊያም ሻሊባ ማይክል አርቴታም ነበሩ ጋዜጣዊ መግለጫው ላይ። እዚህ ያለውት ትልቅ ዋንጫ ለማሸነፍ ነው ያሉት ማይክል አርቴታ አውሮፕላኖቹ መጥተው ከሄዱ ቆይተዋል ብለዋል። የመድፈኞቹ ዋና አሰልጣኝ ማይክል አርቴታ ከአውሮፓ ሻምፒዮንስ ሊግ ጨዋታ በፊት ጋዜጣዊ መግለጫ ሰጥተው ነበረ። ሳሊባ ውሉን በማራዘሙ ደስተኛ ነኝ፣ እሱ ለቡድኑ የሚያበረከተው ነገር ትልቅ ነው ሲሉ ስለ ውሉ ተናግረዋል። አዲስ ውልም ይገባዋል ብለዋል። ከኑኖ ማዱኬና ፔሮሄን ካፔ ውጭ ያሉ ሁሉም ተጫዋቾች ለጨዋታ ዝግጁ ናቸው ብለዋል። ማርቲን ኦዴጋርድ በቋሚነት ተሰልፎ ይጫወታል በኒውካስል ዩናይትድ ጨዋታ እንድናሸንፍም የረዳን እሱ ነው ብለዋል። የተዋጊ ፓይለቶች ግብዣ ዜና በጣም የዘገየ ብለውታል። አውሮፕላኖቹ እኮ መጥተው ሄደዋል፣ ሁለት ዓመት ሆኖታል ብለዋል። በሰሞኑ ነው መረጃ የወጣው፣ በነገራችን ላይ እሳቸው ግን መረጃው በጣም ዘግቶን የደረሳችሁ እንጂ እኛ የጀት አብራሪዎችን ካመጣን ሁለት ዓመት ሆኖናል ብለዋል በእርግጥ የቡድኑን ተጫዋቾች ስፔሻል ሌቦችን አስመጥተው አዘረፏቸው ነበር ምክንያቱ ግን እንዲዘረፉ ሳይሆን የተጫዋቾቹን ንቃት ለመጨመር እንደነበር ይታውቃል እዚህ የመጣሁት ትልቅ ዋንጮችን ለማሸነፍ እንደሆነ አውቃለሁ ሰበብ የህይወቴ አካል አልነበረም አይሆንም ማሸነፍ ከፈለክ በእያንዳንዱ ኳስ ንክኪ አብሮ የሚሆኑ ደጋፊዎች ያስፈልጓል ይህ ለድርድር እንኳን አይቀርብም ዋንጫ ማሸነፍ አለብን እዚህ የመጣሁት ለዋንጫ ነው ሲሉ ተደምጠዋል ምናልባት አርሰናል ቤት አንድ ስም እየተረሳ ነው ማለት ሚዲያው ላይ ግን አርሰናልን፣ በብዙ የታደጉና የክረምት ትልቅ አጀንዳ ነበሩ አንድሪያ ቤርታ አርሰናል ከመጡ በኋላ አንድሪያ ቤርታም፣ ኬፓ፣ ሄንካፔ ሞስኬራ፣ ኖርጋርድ፣ ማዱኬ፣ ዙቤሜንዲ፣ ኤዜ፣ ዮኬሬሽ የተባሉ የቡድኑ ቋሚ 11 መሆን የሚችሉ ምርጥ ተጫዋቾችን አስፈርመዋል። ምንም ጥርጥር የለውም። እነህ ተጫዋቾች እንግዲህ ወደ ስምንት የሚጠጉ ተጫዋቾችን ወደ ዋናው ቡድን ካመጡ በኋላ ንዋኔሪን የአምስት ዓመት ውል፣ ስኬሊን የአምስት ዓመት ውል፣ ጋብርኤል ማጋሌሽን እስከ 29 ፣ ሳሊባን የአምስት ዓመት ውል ሳካን በቀጣይ ያጠናቅቃሉ ተብሎ ይጠበቃል። በክረምት አጀንዳ የነበሩ አሁንም ኮንትራት በማራዘም አጀንዳ የሆኑ ሰው ሆነዋል። በዕለተ ቅዳሜ ማንቸስተር ዩናይትድ ከአዳጊው ሰንደርላንድ በኦልድ ትራፎርድ የፕሪሚየር ሊግ ጨዋታ ያደርጋል። ታዲያ ማንቸስተር ዩናይትድ በዕለተ ቅዳሜ ከሰንደርላንድ ጋር በሚያደርገው ጨዋታ አማድ ዲያሎ ወደ ስብስቡ ይመለሳል ተብሏል። በቤተሰብ ሀዘን ምክንያት የብሬንትፎርድ ጨዋታ ያመለጠው አማድ ዲያሎ ወደ ስብስቡ እንደሚመለስ ተረጋግጧል። የቅዳሜን ጨዋታም ለዩናይትድ ያደርጋል ተብሏል። ከጉዳት ነፃ ነው፣ ግን ሩበን አሞሪም በማያውቀው ቦታ ነው እያሰለፉት ያሉት። አምና እንኳን አማድ ዲያሎ ለዩናይትድ ግብ አስቆጣሪ ነበር። ካስታወሳችሁ ሲቲን ዩናይትድ ውጤት ቀልብሶበት ሁለት ለአንድ ሲያሸንፍ የመጨረሻውን ጎል ያስቆጠረ እሱ ነበር። ግን አሁን እየተጫወተ ያለው የክንፍ ተከላካይ ሆኖ ነው፣ ወይም ይሄ ዊንግ ባክ ሆኖ እየተጫወተ እንደሆነ ይታወቃል። ባለፉት ጥቂት ጨዋታዎች ደግሞ የአስር ቁጥር ሚና ሲሻቸው የቀኝ የክንፍ አጥቂ አድርገው እያጫወቱት እንደነበር ይታወቃል። ይሄም በነ ጄሚ ካራገር ሁሉ ለምን ሁሉ ስብስብ ታሪክ አስፈለገ የተገዙ ተጫዋቾች ለአራት ሶስት ሶስት ምቹ ናቸው ለመኖሮ በናሞሪ ያንን አይጠቀሙም ስኪሉ ድረስ እንዳስተቻቸው ይታወቃል። ማይሰር ዩናይትዶች የስኮትላንድ ከ17 ዓመት በታች ብሔራዊ ቡድን ተጫዋች የሆነውን ኬረር ማክሚክንን ለማስፈረም ከፍተኛ ጥረት በማድረግ ላይ ናቸው። ተጫዋቹ ከሁለት ሳምንት በፊት እሁድ ዕለት ወደ ካሪንግተን ተጋብዞ እንደነበረም ተጠቁሟል። የተጫዋቹ ተሰጥኦ የተመለከቱት በርካታ ክለቦች ታዳጊውን ፊርማ ለማግኘት ከፍተኛ ጥረት ማድረግ ላይ መሆናቸው አሁንም እየተዘገበ ይገኛል። ከዩናይትድ በተጨማሪ እንደ ማንቸስተር ሲቲ ያሉ ትልቅ የፕሪሚየር ሊግ ክለቦችም የዚህ ታዳጊ ተጫዋች ፈላጊ ናቸው ተብሏል። ስለዚህ ለዩናይትድ ቀላል ፈተና አይደለም። ግን ዩናይትዶች ተጫዋቹን ለማሳመን ጠንካራ ጥረቶችን እያደረጉ ይገኛሉ። በርካቶችም ፊርማውን የምፈለጋቸው ደግሞ ዩናይትድ ዝውውሩን በጊዜ ለመጨረስ ስራዎች እየሰራ ነው። በቀጣይ አካዳሚ ክለቡን እንዲቀላቀል ነው የዩናይትድ ፍላጎት። ስሜ ከማንቸስተር ዩናይትድ ጋር በመያያዙ ለእኔ ክብር ነው ብሏል። የብራይተኑ አሰልጣኝ ፋቢያን ሆዝለር ስማቸው ከማንቸስተር ዩናይትድ ጋር መያያዙ ለሳቸው ትልቅ ክብር መሆኑን ገልጸዋል። ስሜ ከዩናይትድ ጋር መያያዙ ለእኔ ክብር ነው ያሉት ሁዝለር ሩበን አሞሪምን ስለማከብር፣ ስለዚህ ጉዳይ ማውራት ትክክል ነው ብዬ ግን አላሰበም ብለዋል ፋቪያን ሁዝለር አክሎም የብራይተን አሰልጣኝ መሆን መታደል ነው ከፊት ለፊታችንም ብዙ ስራዎች ይጠብቁናል ሲሉ ተደምጠዋል ከሰሞኑ በዩናይትድ ቤት ፋቢያን ሁዝለር ሮቤርቶ ዲ ዘርቢ የቀድሞ የእንግሊዝ ብሔራዊ ቡድን አሰልጣኝ ጋሪ ሳውዝጌትን ጨምሮ በርካታ ስሞችን እየሰማን ነው ጥቂት የማይባሉ የመረጃ ምንጮች በነገራችን ላይ ዚዳንንም አካተውታል አሁን እኚህ መረጃዎች በሩመር ደረጃ የወጡ ናቸው ምናልባት ዩናይትድ ከመጋረጃ ጀርባ ሰርቶ ያጠናቀቀው የአሰልጣኝ ዝውውር ካለ ግን ማወቅ የሚቻለው ራሱ ክለቡ ይፋ ሲያደርግ ወይም ታማኝ የሚባሉ ቅርብ ምንጮች ይፋ ሲያደርጉ ነው። ከዛ ውጭ ግን ከዩናይትድ ጋር ስሙ ያልተያያዘ አሰልጣኝ አለ ለማለት ይቸግራል። ፋቪያን ሁዝለር አመስግነዋል። ዣቪ ርናንዴዝ ሌላ ፈላጊ እንደሆኑ ይታወቃል። በዩናይትድ የእንግሊዝ የመገናኛ ብዙኃን በርካታ ዘገባዎችን ከዚህ ጋር በተያይዘው ይዘው ወጥቷል። አንደኛው አሌክስ ክሩስ ስለ ዩናይትድ ቀጣይ አሰልጣኝ የጻፈው ነው። ይሄም ዩናይትዶች ሩበን አሞሪን ካሰናበቱ እንግሊዝ ፕሪሚየር ሊግን የሚያቅ በእንግሊዝ ውስጥ የቆየ አሰልጣኝ ይፈልጋሉ እየተባለ ነው። ይህ የቀድሞ የማይሰር ዩናይትድ ተጫዋችና ረዳት አሰልጣኝ ማይክል ካሪክ የዩናይትድ ኃላፊነት ቢረከብ የሚሉ መረጃዎች እየወጡ ነው። አሌክስ ክሩስም ጽፎታል። አሰልጣኝ ሩበን አሞሪም በቀጣይ ውጤት ማሻሻል የማያሳዩ ከሆነ ከክለቡ ሊሰናበቱ ይችላሉ ብሎ የዘገበው አሌክስ ክሩስ ሌለም ተከትሎ ዩናይትድ ሰዎች ለፖርቱጋል አሰልጣኝ ተተኪ እንዲሆን ብዙ እጩዎችን ይዟል። ከተያዙ እጩዎች ውስጥም ማይክል ካሪክ አንዱ እንደሆነ እየተጠቆመ ነው። ካሪክ የማይሰር ዩናይትድ የኃላፊነት ሚናን ከቀረበለት በደስታ ይቀበላሉ ከተባሉ ግለሰቦች ውስጥ ይጠቀሳል። በነገራችን ላይ በማንቸስተር ዩናይትድ በኩልም ይህ ነገር በሌጀንዶችን በደንብ እየተነሳ ነው። የዩናይትድን ባህል የሚያውቅ ልክ እንደ ኦሊገነ ሶልሼር ያለ ሰው ይሻላል የሚሉ ድምፆች ከፍ እያሉ መጥተዋል። ምናልባትም ካሪክ እንደ ትልቅ እጩ አሁን ስሙ እየተነሳ ይገኛል። ብሩኖ ፈርናንዴዝ ማንቸስተር ዩናይትድን ተቀላቅሎ በፕሪሚየር ሊግ መጫወት ከጀመረ ጊዜ አንስቶ በሊጉ የሱን ያህል ፍጹም ቅጣት ምቶች ያመከነ የለም። ስድስት ስቷል በዚህ ሳምንት ዩናይትድን ወደ ጨዋታ ልትመልስ የምትችል ፍጹም ቅጣት ምት መሳቱ ይታወቃል ታዲያ ከዚህ ጋር በተያዘም በማንቸስተር ዩናይትድ ቀጣይ ማን ፍጹም ቅጣት ምት ይምታ በሚለው ጉዳይ ላይም ሩበን አሞሪም እስካሁን የከለሱት ውሳኔ የለም ወይም ወደ ሌላ ተጫዋች አልቀየሩም ምናልባት ግን ለዩናይትድ ደጋፊዎች ማን ፍጹም ቅጣት ምት መቺ መሆን አለበት ብሩኖ ይቀጥል ወይንስ በቡድን ውስጥ ሌላ ያያችሁት ተጫዋች አለ፣ እናንተን አድርሱን። ከዙ ጋር እያይዘን በነገራችን ላይ ታይለር ማላሲያ ከማይሰሩ ዩናይትድ ዋናው ቡድን ጋር ልምምድ እየሰራ እንደሆነ ይታወቃል። ማላሲያ ያለፉት ሳምንታት ከ21 ዓመት በታች አካዳሚ ጋር ነበር፣ አሁን ደግሞ ከዋናው ቡድን ጋር ጀምሯል። ምናልባትም ቀደም ባለው መረጃችን እንደነገርናችሁ በዋናው ቡድን ሊሳተፍ የሚችልበትም እድል አለ እየተባለ ነው። የአውሮፓ ምሽቶቻችሁ እንዴት እየሄዱ ነው? ምልከታችሁና ድርሱን። እኛ እዚህ ጋር በቃን፣ ቀጣይ እንገናኝ።